ሰላም ሰላም ዶች ቤተሰቦች እንደምን ቆያችኋል ዛሬም ባንድ ቪዲዮ መጥቻለሁ በዛሬው ቪዲዮዋችን አፍላ ፍቅር ክፍል 134 በትናንትና ሁለት መለቀቁን እናውቃለን ያንን ኢፕሶድ የተመለከተው ኦዲንስ ደግሞ በዚህ ስር ያስቀመጣቸውን ኮሜንቶች አብረን የምንመለከት ነው የሚሆነው እንደተለመደው ተለመደው ቪዲዮዋችን ላይክ ላይክ እናድርግ ላይካችን ቀንሰዋል ሪቻችንን በዛው ልክ ነው እየቀነሰ የሚገኘው በርትቼ መምጣት እንችል ደግሞ ላይክ ብታደርጉ ኮሜንት ሴክሽን ላይ ደግሞ ሀሳባችሁን ብትገልጹልኝ እጅግ በጣም ደስ ይለኛል ይህንን ብያችሁ ወሬ ሳላበዛ ወደ ቪዲዮቹ እሸጋገራለሁ እስከ መጨረሻው አብራችሁኝ ዝለቁ ይሄ ይህንን የምታወት በምክንያት ነው። ብዙ ሰዎች እዚያ ሜንሽን ሲያደረጉ የነበረ እጅግ በጣም አድግ አመሰግናለው ሜንሽን ያደረጉኝ ሰዎች ደግሞ ግራ ገብቷቸው መተው ኮሜንቶቻችን የማዳምጡ ሰዎች ዶች ማን ነው ብለው ሲጠይቁ ነበረ። ከስር ደግሞ ሪፕሌይ እየተመላለሱ ሲነጋገሩም ተመልክቻለሁ። ለማንኛውም ጅበርድ ያመሰግናለሁ። እንደተለመደው ደግሞ ሲሚ ሜንሽን አድርጋችሁ የትን ታስቀምጧቸውን ኮሜንቶች ይዤላችሁ እመጣለሁ። ይህንን ብያችሁ ወደ መጀመሪያው ኮሜንት ልሸጋገር። እኔ ተንኮለኛ ሰው ባልወድም፣ የጸጋ ገጸ ባህሪ አይነት ያላቸው ሰዎች በፊልምም ሆነ በድራማ ላይ መኖራቸው ግድ ይላል። ምክንያቱም እኛ ተመልካቾች በእነሱ ልህ ነው የምንመለከተው። ለምሳሌ አሁን ጸጋ ተንኮል ልታቆም ድራማው ያስጠላ እንዶሺ አንብበው ደግሞ ይህ ስትባል እንደሚሞቅህ አውቃለሁ ብላኛለች። እውነት ነው። እኔ ይህ ስባል እጅግ በጣም ነው የሚሞቀኝ ከዳጊ ባለመንትሩ በላይ ይህን እጅግ በጣም ነው መወዳት። ለማንኛውም አዎ እንደ ጸጋ አይነት እኩይ ገጸባህሪ የሚጫወቱ ሰዎች ድራማ ውስጥ የሚፈጥሯቸው ነገሮች በደንብ አድርገን ጓክተን ደግሞ ድራማ መመልከት እንድንችል ያደረግ አንዱ ያንን ነገር ነው። ቤቲ ደግሞ ሁለተኛ ይቱ ጸጋን ሆና መታ። የቤቲ እና የጸጋ ካራክተሮች ደግሞ አሁን ላይ እኩይ ገጸ ባህሪዎች ናቸው። ብዙ ሰዎችን ደግሞ እያናደዱ ይገኛሉ። ይሁንና ግን የሚያደርጓቸው ነገሮች እጅግ በጣም የሚያዝናኑ ናቸው። ሌላው ደግሞ ስንመለከት ዶቼ፣ ግን ትንሹ አስናቀች ኢዮሲ ካልሲና ኮፍያ ሲጃጃል ደግ ተናግራለች የሚል ነገር ተመልክቼ ያለው በትናንትና ሁለት እንደተመለከት ነው እንግዲህ። ትንሹ አስናቀች ወይም ቤቲ መታለች። ቤቲ እንደተመለከታት እኔ በነገራችን ላይ የቤቲን አይነት ፍቅረኛ እንዲኖረኝ ነው የምፈልገው። የራሷን ጭንቅላት ተጠቅማ ሰዎችን ከን ያርቃ የራሷ ለማድረግ የምትጥር አንድ ፍቅረኛ ብትኖረኝ እጅግ በጣም ደስ የሚለኝ። ቤቲ እያደረገች ያለው ይህንን ነገር ነው። ሄቨንን ከቦቼ በማቀራረብ የወሲን ከሷ ለማራቅ እና የራሷ ብቻ ለማድረግ ነው እየጣረች የምትገኘው። እንዲሁም ደግሞ ይህንን ማድረግ ካለባት ደግሞ እርሜ ላቦቼ እንድትጠላና ከእሱ እንድትረክ ማድረግ ነበረባት። ያንን እያደረገች የሚገኘው ይህንን ስታደርግ ታዲያ ከዮሲ ጋር ብቻ ነው ጉዳዩ የሚገናኘው። ሄቨንን ከጅሏታል፣ በደንብ አድርገም አውቃለች። ያን ማድረግ ካለባት ደግሞ ቦቸራን ደግሞ ከእሷ ጋር ማቀራረብና ከሄርሚላ ማራቅ እንዲሁም ደግሞ ኢዮሲ ወደ እሷ እንዲቀር ማድረግ መቻል አለባት። ያንን ነው እያደረገች የምትገኘው። በጣም ብዙ ሰዎች ሲነጋገሩ የተመለከትኩት ና ዶች ንገረኝ አብራራልኝ የተባልኩት ነገር ምንድን ነው? የካልሲና የኩፍያ ጉዳይ ነው። እንደተመለከታቸው በትናንትና ለት ሄቨን ኢዮሲን ሰዎች ለአንተ የነገሩኝና እኔ የምመለከተው ነገር የካልሲና የኩፍያ ነገር ነው የሆነብኝ ነው ስትለው እየተመለከት ነው። ይህንኑ ነገር ደግሞ ሰዎች እየጠቀሱ ደግ አደረገች ሲሏት ና ሲያደንቋት ተመልክቻ አለው ይህን ስትል ምን ለማለፍ ፈልጋ ነው የሚለው ነገር እንደ ኢዮሲ ጂል ካልሆንኩ ነው የሚገባኝ። እኔ ግን ስጠረጥር ስጠረጥር ምን ልትል ነው የፈለገችሁ? ከዚህ ቀደም ታክቦ ነው የሰማችው ኢዮሲ ትልቅ እንደሆነ ነው የተሰማችው። በብዙ ሰዎች እንደሚፈለግና ተፈቃሪም እንደሆን ተነግሯታል። ያንን ስጠብቅ ነበር። ይሁንና ግን እሱ ሴት ስር የሚርመጣመጥ ራሱን እንኳን የማክብር አይነት ሰው ሆኖ አግኝተዋለች ማለት ነው። እነዚህ ሁለት ነገሮች ደግሞ ስታነጻጽር፣ ከላይና ከታች አለም ደግሞ የሰማይና የምድር ያክል ይራራካሉ። እናንተ ልብስ ብትለብሱ ከላይ ኮፍያ ብታደረጉ ከታች ደግሞ ካል ሲታስቀምጡ ከሁለቱ መካከል ያለውን ርቀት አስቡት። አንዱ ከመሬት ሲረጋጥ ሌላኛው ደግሞ ከላይ ነው የሚቀመጠው። ለማንኛውም ልትጥሩ ያንን ይመስለኛል ሁለቱ ነገሮች የተራራቁ ናቸው። አንተ ነህ የተባልከው እና ሆነ የተገኘው በጣም የተለያዩ ሰዎች ናቸው። ስለዚህ የአንተ ነገር የካልሲና የኮፍያ ነገር ነው የሆነብኝ ስትለው ነበር። ለማንኛውም እኔ በዚህ መንገድ ነው የገባኝ። ይህ ላይ ደለውን ባልልም በትንሹም ቢሆን ከኢዮሲ በተሻለ መንገድ ገብቶኛል ብያስባለሁ። እናንተስ እንዴት ተረዳችሁት? ልትነጉኝ ትችላላችሁ። ሌሎች ነገሞ ስንመለከት ረጸጋን እንዴት የሚያስወጣልኝ አንድ ሰው ልጣ ምን አለበት፣ ከድራማ ብትወጣ ሰላማችን አግኝተን ነበር ዶች፣ አይ ቤዛና ያሬድ አስተካከፋችሁ ለሌላ ሰው ተካችሁ፣ አቤልና ሶሲን አየው የሚል ነገር ተመልክቻለሁ። ለማንኛውም አዎ ጸጋ በጣም ሳናድዳለች ድዳለች። ይሁንና ግን ድራማው ውስጥ መቆየቷ እጅግ በጣም ድራማውን ጓጉተን እንድንመለከት ያደርጋል። የመጀመሪያው ኮማች እንደተናገረው በደንብ አድርጋም ነው በግሞ፣ ድራማው ላይ በእልህ እንድንመለከት የምታደርጋቸው ነገሮች እሷ ስትረታ ማየት፣ ስታሸነፍ ደግሞ መጥቃጠል፣ ድራማው በደንብ ጓጉተን ማየት እንድንችል የሚያደርግ ነገር ይመስለኛል ያሬድ ነቤ ቤዛን ፍቅር በተመለከተም ደግሞ ኋላ ላይ የምንነጋገር ነው የሚሆነው። አብራችሁ ከዘለቃችሁ ደግሞ ትመለከቱታላችሁ። ሌላው ደግሞ እንመልከት። ፎንቃ የጸጋ እንድፈርሻ ቦቼን ላቀና አብረው እርጥበ ወይነት ሳሙሳ ይሻል ይሻል ነበር የሚለኝ አላለችን ቱቻ የፍቅር መግለጫ መሆኑ ነው የሚል ነገር ተመልክች አለው። በትናንትና ሁለት እንግዲህ የተመለከትነው ሁለት ሰዎችን ነው። ከዚህ በኋላ ሁለት ሰዎች አዳዲስ ስሞችን እኔ ሰጣችኋለው። ያሬድን ፍቅሮ ብያዋለው። ቀስቴን ደግሞ ሽብሩ ነው የምላቸው። የፍቅሩና የሽብሩ ሚስት አንድ ላይ ቁጭ ብለው እያሉ ፍቅሩ ለሚስቱ ሲያዘፍንላት ነበር። የሽብሩ ሚስት ደግሞ ቁጭ ብላ እሱ ቢሆን ኖሮ ጸጋ ልፈርሽልሽ፣ ወይንስ ቦቼ ላቀን አብርልሽ፣ እርጥብሻልሻል እያለ ነበር የሚያስመርጠኝ እሱ ፍቅርን አውቅበትም። ያንቺ ያሬድ ደግሞ ፍቅርን እንዴት እንደሚያውቅበት ተመልከቺ፣ እድለኛም ነሽ ብላ ደግሞ ስትናገረው ነበረ። ለማንኛውም ከዚህ በኋላ እኔ ሳድግ ያሬድ ነው መሆን የምፈልገው እንዲሁም ደግሞ እግረ መንገዲን እንደ ቤዛ አይነት ደረግ ፍቅረኛ እንዳይገጥመኝም ደግሞ ይጸል ያለው። እኔ ቤቲን ነው የምመኘው ከኔ ሁሉን ሰው አረቅ አይራው ሰልታደረገኝ የምትታገል ሰው ለኔ ብላ ዋጋ የምትከፍልን ሴት ነው የምፈልገው። ያንም ማድረግ ማችል ከሆነ ደግሞ የኔ ፍቅረኛ የመሆን አቅም አይኖራትን ማለት ነው። ለማንኛውም የቤዛ አይነት ደረቅ ፍቅረኛ እንዳይገጥማችሁ ወንዶች ጸልዩ። እንደ ያሬድ አይነት ደግሞ አፍቃሪ ለመሆንም እግረ መንገዳችሁን አምላካችሁን መጠየቅ አትርሱ። ከዚህ በኋላ ምናልባት ሽብሩ ከፍቅሩ ጋር እየተጠጋጋ ነውና ከእሱ ከሱ አፍቃሪነትንና የፍቅር መግለጫ መንገዶችን ማወቅ የሚችል ከሆነ አብረን እንመለከታለን። ለማንኛውም የሽብሮ ምስ እጅግ በጣም ነበር ያሳዘነች። ሌላ ደግሞ ኮሚ ስንመለከት ውበቴ፣ ሸጋሎጋነት እዊ ቦቼ ኮ የሳቄ ምንጭ ነው። ወይቱቻ በሳቅ ገደልሽኝ። ፎንቃዬ እርጥብ ነው ሳምቡሳ ልጋብዝሽ ቦቼን ላቀናብረው ነበር የሚለኝ ነው እያለ የሚገኘው እውነትም ፈረሰኛው ፎፍሽ የሚል ነገር ተመልክቻለሁ። በትናንትና ሁለት እንግዲህ የሽብሩ ሚስት በብዙ ነበር ስትፀልይ የነበረው ፈረሰኛውን እንዲያያት፣ እንዲመለከታት እንዲረዳትም ሽብሩን ወደ ፍቅሩ እንዲቀይርላትም ስጠይቅ ነበር። ለማንኛውም ከዚህ በኋላ የምንመለከት ነው የሚሆነው። የሽብሩ ሚስት እጅግ በጣም ነበር በትናንትና ሁለት ያሳዘነች። እርጥብና ሳምቡሳ ከማስመረጥ የፍቅርን መግለጫ መንገዶች ደግሞ እያደረገ ቢያስመርጣት ነበር ደግ የሚሆነው። እንደ አቡሻ አይነት ፍቅርን የሚያቀልሰው አለ ደግሞ ሞዴል የሆነ ደግሞ ፍቅረኛውን የሚያስግ ህይወትን የሚያቀል ሄለንን ደግሞ ካለችበት ጭንቀት ሲያወጣ እንደተመለከታችሁት፣ ምን ያህል ደግሞ ሮማንስ ላይ ከባድ ሰው እንደሆን ተመልክታችኋል። አቡሻ እንደ አቡሻ እና እንደ ያሬድ አይነት ቀይጥ ሰው መሆን ብችል ደግሞ እጅግ በጣም ደስ ይለኝ ነበረ። ምክንያቱም ያሬድ ማለት ፍቅሩ ፋራ ነው፣ አቡሻ ጋር ስመጡ ደግሞ ጭስ ነው። እነዚህን ሁለት ሰዎች ደግሞ ቀይጣችሁ አፍቃሪነትንና ደግሞ ጭስነትን አንድ ላይ አርጋችሁ ብትሰሩት ምን አይነት ሰው ሊወጣው እንደሚችል አስቡት። ያንን ነገር ነው የምመኘው። ሌላም ኮሜንት ስንመለከት ማን ነው እንደኔ ነገ ዶች ኮሜንት እስከሚያነብ የጨነቀው? ደግሞ ዶችዬ ሲባል ይወዳል የሚል ነገር ተመልክቻ አለው። እጅግ በጣም አድርጌ አመሰግናለሁ። ለማንኛውም አዎ፣ እኔም ኮሜንት እጅግ በጣም ነው ደስ የሚለኝ። ከእናንተ ጋር ደግሞ እንዲህ አይነት ፊድባኮችን ስቀበል እጅግ በጣም ነው ደስ የሚለኝ። ብዙ ሰዎችን በዚያ ደግሞ ኮሜንት ላይ ስሜን ሜንሽን እያደረጉ ሲናገሩ ተመልክቻለሁ። ዶች ማነውም ብለው የሚጠይቁ ሰዎችን አይቻለሁ። ይህ ደግሞ የመጣው እናንተ ሜንሽን ስላደረጋችሁ። አሁን ሜንሽን እያደረጋችሁ ብትጠይቁ ወደ ቻናላችን እየመጡ ቪዲዮ የሚያዩ ሰዎች ከፊል አሉ። ይህንን ቪዲዮ ደግሞ ላይክ እና ሼር ብታደርጉ ለእኔ ትልቅ ስጦታ ነው የሚሆነው። ያንን ብታደርጉ እነሱ ጋር የሚደርስ እድሉ ሰፊ ነው የሚሆነው። እነሱም ደግሞ ነገ መጥተው ሰፊ ቤተሰብ ሆነን እጅግ በጣም ደስ የሚል ጊዜ ይኖረናል ብዬ አስባለሁ። ያንን አድርጉልኝ። ይህ ደግሞ ስንመለከት ይህ ፊልም አውቀው ነው ታሪክ ነው የሚያንዛዙት ገንዘብ ለማግኘት እየተጫወቱብን ነው ስለዚህ እና ቁመ ማርያምን የሚል ነገር ተመልክቻለሁ። ይህ ተገቢ አይነት ሀሳብ አይደለም። እንዲህ አይነት ሀሳቦችን፣ መርዘኛ ሀሳቦችን ደግሞ ከመርጨት ራሳችንን ብንቆጠብ ጥሩ ነው። እኔ እንዲህ አይነት ነገሮችን ስንመለከት እጅግ በጣም ነው የሚያስጠላኝ። በአደባባይ የምናገራችሁ መደበቅ አልችልበትም። በግልጽ ነው የምናገረው። ለማንኛውም ያ ድራማ ካልተመቸህ እና አሰልች ከሆነብህ አንተ መተው ትችላለህ። መሄድ ትችላለህ። ነገር ግን ወደው ደግሞ የሚመለከቱ በዚያ ደግሞ የሚዝና የሚዛኑ ሰዎች አሉ። ለነዛ ደግሞ መተውና የራስን ምርጫ መምረጥ ነው የሚገባ እንጂ ሌሎች ሰዎችን ለማሳደም ሞከር ተገቢ አይደለም። የአንተን ኮሜንት ብዙ ሰዎች ተመልክተው ደግሞ ሊያደሙልህ አይችሉም። ይሁንና ግን የሰዎችን አስተሳሰብ ነው የሚያሳየው። ያሰብክበት መንገድ እንዲሁም ደግሞ ያየበት መንገድ ደግሞ ደስ አይልም፣ ጤናማም አይደለም። እያዝናኑ የሚያገኙት ገቢ በፍጹም ሊያሳዝንህ አይገባም። ብትችል ልትደግፋቸውን የሚገባው። ለማንኛውም ፖዚቲቭ ቲንክር መሆኑ ነው የተሻለ የሚሆነው የራሳችን ምርጫ ተገቢ ነው ብዬ አላስብም። ያው ደግሞ ስንመለከተ የኢዮሴ ፍቅረኛ ነች የምትባለዋ ልጅ ግን ጤነኛ ነች። ውትራ ዙሪያ የምትሽከረክረው ራሷ ወዳው እንዳይሆን የሚል ነገር ተመልክቻለሁ። እሷ ሲያልፍም አይነካካትም። እሷ ስራዋ ኢዮሴ ብቻ ነው። ምናልባትም ሄቨን የተናገረችው ነገር ያስኬዳል። እኛ ወንዶች ስንባል ሴቶች ራሳቸውን ሲያከብሩ እንወዳለን። ቁጡብ ሲሆኑ ደግሞ በደንብ አድገ ነው ወደ እነሱ ለመቅረብ የምንሞክረው እንደምታውቁት ደግሞ በቀላሉ ያገኛችሁት ነገር በህይወታችሁ ውድ ሊሆን አይችልም። አንድ ነገር ደግሞ ዋጋው ከቀለለ ወደዚያ ለመጠጋት ደግሞ ብጉት አይኖራችሁም። ያ ነው ቤች ላይ የሆነ የሚገኘው። እንደተመለከታችሁ ደግሞ ኢዮሲ በሄቨን የተሳበበት ምክንያት ምንድን ነው? እጅግ በጣም ቁጥር ነች። ራሷን ደግሞ ታከብራለች። ሰዎች ስለፈለጓት ብቻ የምትገኝ አይደለችም። ራሷን ደግሞ በደንብ አድርጋ የምታውቅና ነገሮችን እንዴት መናገር እንዳለባት የምታውቅ ሰው ነች። ማንበብን ደግሞ በደንብ አድርጋ ታውቅበታለች። ያንን ማድረግ የምችሉ ከሆነ ደግሞ የሚወደድም ነገር ካላችሁ ራሳችሁን ካከብራችሁ ራሳችሁን ከፍ አድርጋችሁ ካስቀምጣችሁ ወደ እናንተ ከፍታ ከፍ ለማለት ነው እኛ ወንዶች የምንጠራው እንጂ ቀላችሁ ከእግራችን ስር ደግሞ ካገኘናችሁ በደንብ ነው የምትናቁት። ያንን ደግሞ ብዙ ሰዎች ሲያደርጉ ተመልክቻለው። እናም ቤቲን ከመሆን ሄቨንን መሆን ምረጡ። ራሳችሁን አክብሩ፣ ከወንዶች ራቁ፣ ራሳችሁን ደግሞ በደንብ አድርጋችሁ ቢልድ አድርጉ። ራሱን ኢንፕሩቭ ያደረገ ከፍ ያለ ሰው ሁሌም ተፈላጊ ነው። ሄቨን ጋር የሆነው ይሄ ነው። ለቤትም ደግሞ እንደ ስራ ነው የተከፈለው። ለማንኛውም ሴቶች ራሳችሁን አክብሩና ሁሌም ቢሆን ወንዶች ወደ ራሳችሁ ለመሳብ ከፈለጋችሁ ወንዶች በደንብ አድርጋችሁ ራሳችሁን አርቆ ያንን ያደረጋችሁለት እኛ ተፈጥሯችን ነውና፣ የተሸፈነ ከኛ ደግሞ የራቀ የተወደደም ነገር እጅግ በጣም ያጓጓናል። ያንን ለማደግ ተፍተፍ እንላለን። ያንን ብታደርጉ ጥሩ ነው። ሌላ ደግሞ እንመለከት። ቤቴ ዳግማዊ ጸጋ ዶችዋ ባታነበበ ጎጎት ነው የምጠብቅ ዶች የሚል ነገር ተመልክቻለሁ። ይኸው አንብቤ ልሻለሁ። እጅግ በጣም አመሰግናሉ ስሜን ስለጠቀሽልኝ ዳግማዊ ጸጋ፣ አሊያም ደግሞ ቤቲ እያደርገች ያለው የሚገኘው ነገር አንድ ደግሞ ያፈቀረ ሰው ሊያደርገው የሚችል ነገር ነው። ምናልባትም ድራማ ውስጥ የምታደርጋቸው ነገሮች የሚያናድዱ ቢሆንም እንኳ ቤቲ እያደርገች የሚገኘው ከዮሲ ዙሪያ ሰዎችን ማራቅ እስፔሻሊ፣ ደግሞ ሴቶችን ከሱ አርቃ የራሷ ማድረጉ እያሰበች የሚገኘው ያን የምታደርገው ነገር ደግሞ እኛም ቢያናድድንም ለእሷ ትክክል ነው። ሎጂካል ነች፣ ምክንያታዊም ነች። ራሷን ዓለም አክብሯ ብቻ ነው የጠላውላት እንጂ የምትሄድበት መንገድ ደግሞ ልክ ነው ብዬ አስባለሁ። ሌላ ነገር ስንመለከት ያሬድ የተላከ ሙዚቃ ተቀይሮ አልፍትህ ለሙዚቃ የሚል ነገር ተመልክች አለው። ምን ለማለት ፈልጋችሁ ነው? ምክንያቱም ቤዛ ፍቅሯን የገለጸችው እሱ ፍቅሩን በገለጸበት መንገድ አንለያይም እሱ አለ፣ እሷ ደግሞ እንደምትወደው ነገረችው። ያ ነው የተፈጠረው። ሙዚቃ ከተቀየረ ደግሞ በኋላ ላይ ቤዛና ያሬድ ተገናኝቶ ሲነጋገሩ የምንሰማነው ነው የሚሆነው። ያቀረቡት ልጆች ደግሞ ድምጻቸው እጅግ በጣም አስደናቂ ነበር። ብዙ ሰዎች ደግሞ በዚያ ሰ ሲያደንቋቸው ተመልክች አለው። የናዲን ካራክተር ደግሞ የምትጫወተው ልጅ ድምጿ በደንብ አድጎ ደግሞ ስታንዳውት የሚያደርግና ልየት ያለ ነገር ያለው ነገር ነው። እ ይሄ በጣም የወደድኩላቸው፣ በጣም ጎበዞች ናቸው። የሚያቀርቡበት መንገድ እንዲሁም ደግሞ ከትወናው ሙድ ሳያወጡ ያን ነገር የሚያደርጉበትን ከትወናው ሙድ ሳይወጡ ያንን ነገር ደግሞ መልክታቸውን ያደረሱበት መንገድ እጅግ በጣም ነው የወደድኩት። ምናልባትም ከዚህ በኋላ የአሬድና ቤዛ መገናኘታቸውን ትተው ደግሞ እነሱን ሊጠቀሙባቸው ይችላሉ። በደንብ አድርጎ ደግሞ ሊያዝናኑን ይችላሉ። ለማንኛውም ከዚህ በኋላ አፍላፍቅር ይበልጥ ደግሞ የናፈቅነው እየጠበቅነው የምንመለከተው ድራማ ነው የሚገኘው። እየናፈቀ ነው የሚገኘው። አበቃ ስንን ደግሞ ዳግም እየጀመረ በደንብ እያስደነቀን አብሮን እየዘለቀ ነው የሚገኘው። ለማንኛውም የድራማ ወዳጆች ኮሚንሴክሽን ላይ ትነግሩን ትችላላችሁ። እንዴት ተመለከታችሁት? አብራሩ ላይ ንገሩኝ፣ አውሩኝ። ኢራን ደግሞ እንመልከት። ዳጊ ግን በየትኛው ጊዜ እያጠናነው ሰቃይ ተማሪ የተባለው የሚል ነገር ተመልክቻለሁ። ሽውታ አስቸግረዋል እንጂ ዳጊ ባለ መነጥሩ በማንበብ አይታማም። በደንብ አድርጎ ያነባል። ይሁንና ሽውታ አስቸግረዋል። ያንን ሽውታ ይረታ ደግሞ እያነበበ ነው ቀለሜ የሆነው ብዙ ሰዎችን በመስሁ እርዳታ ይፈልጋሉ። እንደምታውቁት ወዲያኛው ኮሜንት ስንሸጋገር፣ ቀስ የጸጋን ባገኘው መረጃ ማስፈራራት አለበት ካቢል ጋር ያላት ዝምድናን ሶሲስ ላወቀች ያበቃላት አለ። ጭራቅ ረግፋት በዚህ እድሜ ዊ ዶቺያም በቦታ ላይ ያለው ለማንኛውም ጸጋ የምታደርገውን ነገር ካቢል ጋር ተገናኝ ማግኘት ያልተገናኘች ማድረጉን አታቆምም። ምንም አይነት ነገር ቢፈጠር ጸጋ ከተንኮላ የምትቆም አይነት ሰው አይደለችም። ትናንትና ሰዎች ደግፈዋት አልነበረም ተንኮል ሲሰራ የነበረው ሰዎች ከሷ ስለራቁ ደግሞ ያንን ከማድረጉ ወደኋላ የምትል አይመስለኝም። ምክንያቱም ትናንትና አቡሻንም እንዳፈቀረች አስበን ነበር። ከአቡሻ ጋር የያዛት ፍቅር ደግሞ ከንደችበት ነገር ያወጣታል ብለን ጠብቀን ነበር። ያ ነገር አልተፈጠረም። አቡሻ ከሷ ሲርቅም ከተንኮላ በፍጹም ፈቀቅ አላለችም። ይበልጥ እንዳውም በደም አድጋ እሱንም በዙሪያ ያሉትንም ሰዎች ስትበቀል ነው የተመለከትናት። ለማንኛውም ጸጋ ከማንም ጋር ብትገናኝ፣ ማንም ቢመጣ፣ ማንም ቢሄድ ከተንኮላ ፈቀቅ የምትል አይነት በርካታ አይደለችም። አብረን የምንመለከት ነው የሚሆነው። የራንጎ ስንመለከት ቤቲ የሚሏት ወስፌ እንዴት እንደምታስጠላ ከነ ኢዮሲራቂ ውትፍ የሚል ነገር ተመልክች አለው። ለማንኛውም ቤት የምታደርገው ነገር ቅድም እንዳልኳችሁ ነው። ፍቅረኛዋ ነው ለመከላከል እየሞከረች የምትገኘው አፍቅራለች። ያፈቅረችን ሰው ደግሞ የሚያፈቅራት ሴት ደግሞ እሱን አረቃ የራሷ ለማድረግ ነው የታረች የሚገኘው። ያንን ነገር መረዳት ተገቢ ነው። ይሁን ነገር ምንም አይነት ነገር ብታደርግ ያፈቀረ ሰው የሚያደርገው ነገር ስለሆነ ለመረዳት ሞክሮ ቤት የምታደርጋቸው ነገሮች በደንብ አድርገው ነው የሚያዘኑ። ለማንኛውም ደግሞ ኮሚሲ ክሌ እንደተመለከትኩት ከሆነ ቢቢሲም ሲሏት ነበር። የወሬ ቋት ነች። ያንን ነገር እያደረገች ደግሞ ሰዎችን ደግሞ ከዮ ሲያረቃ የራሷ ለማድረግ የምትሞክር አይነት ካራክተር ነች። እንደተመለከታችሁት እናንተ ልነግሩ እንችላላችሁ። ይሁን ነገር ራሷን እያከበረች ያንን ብታደርግ ጥሩ ነበረ። ዮ ሲጋ እግሩ ስር ምትል መጠመጠው ነገር አልወደድኩላትም እንጂ የምታደርገው ነገር ሎጂካል ነው። ያንን ነገር መቀበሉ ተገቢ ነው ብያ ያስባለሁ የዳንጎ ስንመለከት ማን ነው እንደኔ የዚህ ቤት እስረኛ የሆነ የዶች ድምጽ የሚናፍቀው? ዶች ግን ሳልፈነዳብህ ኮሜንቴን አንብብልኝ ዋ የምትነገር ተመልክቻለሁ። እጅግ በጣም አድርጌ አመሰግናለሁ። ብዙ ጊዜ የአፍላፍቅር እስረኞች አሉ። የድራማው እስረኞች በደንብ አድርገው መተው ደግሞ ኮሜንቴን እየተመለከቱ ከድራማው በኋላ ደግሞ ቪዲዮዎች እያደረጉ ይገኛሉ። እጅግ በጣም አድርጌ አመሰግናለሁ። በዚህ ሰዓት ደግሞ ሜንሽን ማድረጋቸው ሰዎች በደንብ አድርገው ወደዚህ ወደ ቻናል የመተው ኮሜንቶች እንዲመለከቱ ይረዱኛል። ቅድም እንዳልኳቸው ደግሞ ያን ደግሞ ብታደርጉ ለእኔ ትልቅ ድጋፍ ነው የሚሆነው። እጅግ በጣም አድርጌ አመሰግናለሁ ተጽፎ እኔ ትልቅ ስጦታ ነው የሚሆነው። ሌላ ደግሞ ኮሚንስን ስንመለከተ ረዳጊ ይመችህ። ይህ ፊደልን እኔ አመጣላለሁ። እንደዚህ የምትወዳት ከሆነ ወይኔ። አሁን ደግሞ ፍቅረኛለኝ ብዬ ላወራ በያሬድና በቤዛ ፍቅር ቀናው ያሬድ እውነትህን እኮ ነው፣ ፍቅር ደስ የሚለው በህመኖ የሚል ነገር ተመልክች ያለው ዶችም ተብያ ያለው እዚህ ጋር ለማቅረብ እገደዳለው። ጽሁፉ ትንሽ ለማንበብ ያስቸግር ነበር። ለማንኛውም የያሬድና የቤዛ ፍቅር እንዲሁም ደግሞ ያሬድ ደግሞ ከጀመረው የሮማንስ ጉዳይ በደንብ አድጎ ደግሞ ሰዎች በፍቅረኛቸው እንዲማረሩ እያደረጉ ነው። እኔ ፍቅረኛ አለ ሆይ፣ ያሬድና ቤዛን ተመልክች ፍቅረኛ ይቀለለብኝ እያለች ነው የሚገኘው። ለማንኛውም ፍቅረኛሽን ጠበቅ አድርጌው፣ እንዴት አድርጎ ፍቅር መግለጽ እንዳለበት ደግሞ በግልጽ ንገሪው። እንደኔ ፋራ ሊሆን ይችላል። የገጠር ልጅ ከሆነ ደግሞ ካልጨሰም ደግሞ ላይረዳ ይችላል። ከጭሶ መንደር ወጣ ብሎ ከነ ፍቅሩ ሰፈር ደግሞ ገብቶ ፍቅርን ካላወቀበት እንደነሽብሩ ደግሞ ሚስቱን የሚያሳቅቅ አይነት ከሆነ አንቺንም ደግሞ የሚያሸብርሽ ከሆነ በደንብ አድርገሽ እንዴት አድርጎ ፍጡሩ መግለጽ እንዳለበት ብዝናግ ነው የሚሻለው። እኛ የገጠር ልጆች ደግሞ ያንን ነገር በቶሎ ልንረዳ እንችላለን። ከነገራችሁን ግን ጥሩ ተማሪዎች ያንን ነገር ብታስረጅው እና በደንብ አድርገሽ ለማንቃት ብትሞክሪ ጥሩ ነው። የዳንጎ ስንመለከት አፍላ ፍቅር በጣም የምወደው ስኩል ላይፍ ነው። ይበልጥ ደግሞ ዶች ኮሜንት ማንበብ ከጀመረ ቀን ጀምሮ ሱሴ ሆኖ ዶች ድምፅ በጣም ያምራል እና በርሳስቲ ላይ ለዶች የሚል ነገር ተመልከት ቻለው እጅግ በጣም አድግ አመሰግናለሁ። በዚያ አስቀምጣችሁ ደግሞ ከድራማው ጋር የኔ ስም ማገናኘት በራሱ ለኔ ትልቅ ነገር ነው። ምክንያቱም እኔ ገና በጅምር ላይ ያለው ሰው ነኝ። ያ ደግሞ በጣም ትልቅ ስራ ነው። እኔ ደግሞ ከዚያ ጋር ማገናኘት ምናልባት ማጋነን ሊሆን ይችላል። ይሁንና ግን በደንብ አድገሽ ደግሞ አስበሽበት እዚያ ላይ ደግሞ ስሜን ጠቅሰሽ ለሰራው ስራ ደግሞ ቅና ስለሰተችሽ በጣም አድግ አመሰግናለሁ። ድምፄ ደግሞ የአምራር ስዳንችኝም በጣም አድርጌ አመሰግናለሁ። ለማንኛውም ከዚህም በኋላ በርትቼ መምጣት እንድችል የምታደርጓቸውን ነገሮች በደንብ አድርጌ ነው የማደንቀው። ብራችሁ ስለዘለቃችሁ ስላዳመጣችሁኝም በጣም አድርጌ አመሰግናለሁ። በሌላ ቀን፣ በሌላ ቪዲዮ እስክንገናኝ ድረስ ይህንን ቪዲዮ ላይ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።